ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ካቀርባሉ። ልዩነትን ወደ ጎን በመተው በአንድነት መነሳት በማንኛውም መስክ ለድርቅ እንደሚያበቃ በካራማራ ድል አንዱ ማሳያ መሆኑን ተገለጠ። 47ኛው የካራማራ ድል በኢትዮጵያ ኩባ ወዳጅነት አደባባይ ተከብሯል። በ የሶማሊያው መሪ ዚያድ ባሬ ታላቋን ሶማሊያ መሰረታለሁ በሚል ቅዠት ጦሩን የኢትዮጵያ ድንበር አሳልፎ አስገባ። መላው ኢትዮጵያውያንም ያላቸውን ልዩነት ወደ ጎን በመተው ከሰራዊቱ ጋር በጋራ በመሰለፍ ካራማራ ላይ ድል አደረጉት። በካራማራ ጦርነት ኩባ ለኢትዮጵያ ያደረገችው ወታደራዊ ድጋፍም የሁለቱን ሀገራት የጠነከረ ወዳጅነት የሚያሳይ ሲሆን በአዲስ አበባ የኢትዮ ኩባ ወዳጅነት ፓርክም ለዚህ መታሰቢያነት ለታሪክ ተቀምጧል። አርባ ሰባተኛው የካራማራ ደል በዓል በኢትዮ ኩባ ወዳጅነት ፓርክ ተከብሯል። የጥንታ ኢትዮጵያ ጀግኖች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ የቀድሞ የጦር ሰራዊት አባላትና አርበኞች አንድነታቸውን በማጠናከር ሀገራቸውን ከወራሪ ታድገዋል ያሉ ሲሆን፣ የአሁኑ ትውልድም አንድነቱን በማጠናከር የሀገሩን ሉዓላዊነት የማስጠበቅ ኃላፊነት መወጣት አለበት ብለዋል። እናንተ አንድ ሆናችሁ በሜዳው ላይ የአንድነትን ቋንቋ እየተነጋገራችሁ የሶማሌን ጦር ያሸነፋችሁት በዛ ምክንያት ነው። ይሄንን ወደፊት ለሚሰለፉት ለተሰለፉትም የእናንተ ማንነት ለኢትዮጵያ ያላችሁ ፍቅር ለኢትዮጵያ ያደረጋችሁት ሞት የበለጠ መታወቅ አለበት፣ መረሳታም የለበትም። የሶማሊያው መሪ ዚያድ ባሬ ኢትዮጵያን ሲወር ለኢትዮጵያ ድጋፋቸውን ካሳዩ ሀገራት መካከል ኩባ አንዷ ናት። የኩባ ወታደሮች ከኢትዮጵያ ወታደሮች ጎን በመሰለፍ ለኢትዮጵያ ሉዓላዊነት የሕይወት ዋጋም ከፍለዋል። በኢትዮጵያ የኩባ አምባሳደር ሜሊን ስዋሬዝ ሀገራቱ ያላቸው ታሪካዊ ወዳጅነት በተለያዩ መስኮች ሊያሳድጉ እንደሚገባም ተናግረዋል። ይህ ታሪካዊ ስፍራ የኢትዮጵያ ሉዓላዊነትን ለመጠበቅ ከኢትዮጵያ ወታደሮች ጎን ተሰልፈው የሞቱ 163 የኩባ ወታደሮችን የሚያስታውስ ነው። ይህንን ታሪክ ተከትሎም የኢትዮጵያና የኩባ ወዳጅነት እንዲጠናከር ሆኗል። ኩባና ኢትዮጵያ በጋራ መስራታቸውን መቀጠል አለባቸው። በንግድና በስራ እድል ፈጠራ እንዲሁም በዓለም አቀፍ መድረኮች ላይ በትብብር መስራት የምንችልበት እድል አለ። የካራ ማራ ድል ኢትዮጵያን በአንድነት በመቆም የህውትና የአካል ዋጋ የከፈሉበት በመሆኑ ትውልዱ ታሪኩን ሊገነዘበው ይገባልም ተብሏል። በእውነት ትውልድ ሊያውቀው ትውልድ ሊረዳው ትውልድ ዛሬ ካራ ማራ ድል ባይኖር ኖሮ እስካ ዋሽ ሶማሌ ወስዳ ድንበሬ ነው ብላ ብትል ኢትዮጵያ ዛሬ አለችበት ደረጃ ላትኖር ትችል ነበረ። ስለዚህ ይህ ትውልድ አሁንም በምስራቅ በኩል ያለውን መሬታችንን ድንበራችንን አገራችን ሊጠብቅ እና ከትውልድ ከፍተኛውን

የገቢዎች ሚኒስቴር በተያዘ የ2017 ዓ.ም በሰባት ወር ውስጥ 514 ቢሊዮን ብር ገቢ ለመሰብሰብ አቅዶ 519 ቢሊዮን ብር መሰብሰብ መቻሉን የገቢዎች ሚኒስትር አይናለም ንጉሴ ተናገሩ። የበጀት አመት አጠቃላይ እቅዱን ለማሳካት የግብር ህግ ማስከበርና በቴክኖሎጂ የታገዘ የግብር አሰባሰብ ላይ በትኩረት እንደሚሰራ ሚኒስቴር መስሪያ ቤቱ ገልጿል። የገቢዎች ሚኒስትር አይናለም ንጉሴ፣ በጣም አድርጌ አመሰግናለሁ ስለሰጡኝ ጊዜ። እስካሁን በአመቱ እንግዲህ አቅዳችሁ የተንቀሳቀሳችሁ ካላችሁት ገቢን ከመሰብሰብ አንጻር እስካሁን የደረሳችሁበት ደረጃ ምን ይመስላል? እንግዲህ በ2017 በጀት አመት እንደ ሀገር ወደ 900 ቢሊዮን ብር የሚጠጋ ታክስ ገቢ ለመሰብሰብ አገዳን ወደ ስራ ገብተናል። ወደ ያለፉት ሰባት ወራት አፈጻጸምን ስናይ በሰባት ወሩ ወደ አምስት መቶ አስራ አራት ቢሊዮን ብር ለመሰብሰብ እቅድ ይዘን ነበረ። ከዚህ አንጻር በተደረጉ ሁለንተናዊ ጥረቶች በሰባት ወሩ ውስጥ ወደ አምስት መቶ አስራ ዘጠኝ ቢሊዮን ወይም ደግሞ ከእቅዱ ወደ መቶ አንድ ፐርሰንት የሚሆን ገቢ ማሳካት ችለናል ማለት ነው። ከዚህ እቅድ አንጻር በቀጣይስ አፈጻጸማችሁ እንዴት ለማሳደግ እያሰባችሁ ነው ያላችሁት? ስምንተኛው ወርም እና የቀሪ አራት ወራት የገበያ አፈጻጸማችንን ሊያሳካ የሚችል ተቋማዊ ሁኔታ ላይ ነው ያለ ነው ብለን ነው የምንገምተው ሶ የጀመርነው ስራ አጠናክርን በመቀጠል በተለይ የታክስ ቤዙን ሊያሰፉ የሚችሉ በግብር ስርዓት ውስጥ ሁሉም ፍትሐዊ በሆነ መንገድ አገልግሎት እንዲያገኝ ሁሉም መክፈል ያለበትን እንዲከፍል ተደራሽነታችንን በማስፋት ሰፋፊ ስራዎች እየሰራ ነው ያለ ነው እና ይህም በማድረግ የአመቱን እቅዳችንን እውን ለማድረግ ነው እየሰራ ነው ያለ ነው። መልካም እንግዲህ ገቢን ከመሰብሰብ አኳያ የሚሰበሰበውን ብር ነው እና ገንዘብ ነው እና ይህንን ከመሰብሰብ አኳያ በውስጥም በውጭም ከግብር ከፋዩም ከግብር ሰብሳቢውም አካባቢ በብልሹ አሰራር ውስጥ ያሉ አካላት አይጠፉም እና ይህንን ከማስወገድ አንጻር እነዚህን አካላት ከስርዓት ውስጥ ከማስወጣት አንጻር እስካሁን ምን እየተሰራ ነው አሁን ያለችበት ደረጃስ እውነት ነው እንግዲህ የታክስ አስተዳድሩ አንዱ ፈተናዎች ተደርጎ የሚወሰደው ከውጭም ከውስጥም ያለ የስነ ምግባር ጉድለት ያለበት የስራ ወይም ደግሞ አጠቃላይ ግንኙነት ነው። በሁለቱም ወገን ያለውን ጉድለት ሊፈቱ የሚችሉ ስራዎች እየተሰራ ነው ያለው። የገቢዎች ዘርፍ በተለይ የስነ ምግባር ጉድለት ያለበትን ሰራተኛ ለማስተዳደር የሚያስችለው ራሱን የቻለ ሕግ ያለው ተቋም ነው። ከዛ አንጻር በዚህ ችግር ውስጥ ያሉ ሰራተኞችን የማረም እርምጃ የመውሰድ መረጃ እስከተገኘ ድረስ እንሄዳለን። በኢኮኖሚ ውስጥ ሆነው ደግሞ በታክስ ማጭበርበርና ስወራ በራሳቸው ተነሳሽነትም እንደዚሁም ደግሞ ከኛ የተለያዩ የስነ ምግባር ጉድለት ካለባቸው አካላት ጋር ሆነው ይሄን ለማድረግ የሚሞክሩ ግብር ከፋዎችን የህግ ተገዥነታቸው ደረጃ እየተፈተሸ በተለያየ መንገድ በኦዲትም በኢንቨስቲጌሽንም ሊቀር የነበረ ታክስ ወደ መንግስት ካዝና እንዲገባ የማድረግ ስራዎች በሰፊው እየሰራና ያለ ነው። በዘመናዊነት ጋር አንጻር ወደ ዲጂታል ከመግባት አንጻር በዛኛው በኩል ያለውን ማስተዋል፣ በሰው ኃይል በኩል ያለውን የተቋሙ ባለሙያዎች ወደዚህ አይነት አሰራር ውስጥ አዶፕት እንዲያደርጉ ወይ እንዲለምዱ፣ ወደዚህ አይነት አሰራር ውስጥ እንዲገቡ ምን የተሰራ ነው የሚገኘው? እንግዲህ የትኛውም ቴክኖሎጂ ሲመጣ የሰው ኢንጌጅመንትን በተወሰነ ደረጃ ይቀንሳል። ስቲል ግን ሰው ይፈልጋል፣ ኦፕሬት የሚያደርገው ሰው ስለሆነ ስለዚህ ከሰው ኃይል ግንባታ ጋር በተያያዘ በተለይ የዲጂታል ቲማችንን የሚኒስቴር መስሪያ ቤቱን የአይቲ ማዕከል የተሻለ ለማድረግ ባለሙያዎችን በተለያየ አግባብ ወደ ተቋማችን የመሳብ ከፓርትነሮች ጋር በመተጋገዝ የተሻለ የመስራት ወይም የፈጠራ አቅም ያላቸው ባለሙያዎችን ወደ ተቋሙ የማምጣት ስራ ተሰርቷል። ስለዚህ የቴክኖሎጂ ስራ ጎን ለጎን ደግሞ ያንን ሊሸከም የሚችል የሰው ሀይል አቅም ግንባታ ስራም ጎን ለጎን እየሰራን ያለ ነው። ሪፎርማችንም ይህንን የሚያስችል ይሆናል ብለን ነው የምናስበው። የገቢዎች ሚኒስትር አይን አለም ንጉሴ ስለሰጡኝ ጊዜ በጣም አድርጌ አመሰግናለሁ። እኔም በጣም ጤና ሚኒስቴር በድህረ ወሊድ የሚያጋጥም የእናቶች ደም መፍሰስ የሚሰጥ የህክምና ጥቅል ፕሮግራም አስጀምሯል። ፕሮግራሙ ከወሊድ በኋላ ደም መፍሰስ ምክንያት የሚሞቱ እናቶችን ቁጥር ለመቀለስ ያለመ ነው ተብሏል። ግንባር ቀደም የእናቶች ሞት ምክንያት የሆነው ድህረ ወሊድ ደም መፍሰስ ቀድሞ ለመከላከል እና የተቀናጀ ሕክምና ለመስጠት እየተሰራ ነው ሲሉ የጤና ሚኒስትር መቅደስ ዳባ ተናግረዋል። ከአስር እናቶች አንድ በተለይ በዚህ በደም መፍሰስ ከወሊድ በኋላ በሚመጣ የደም መፍሰስ ብዙዎቹ እንደሚጠቁ ያሳየናል። ከዛ በበለጠም ደግሞ ስናይ በተለይ የድሮ ወሊድ አገልግሎታችን የመጀመሪያ ደረጃ እንክብካቤያችንን ስናሳድግ፣ ከዛ በኋላ የጤና አገልግሎታችን ላይ ያሉ ቅብብሎቻችንን ስናጠናከር የበለጠ መቀነስ እንደሚችል ብዙ ጊዜ ይነሳል። ለዛም ነው በተለይ የመጀመሪያ ደረጃ ጤና እንክብካቤ ማሳደግ መጨመር ከእርግዝና በፊት የሚኖሩ ክትትሎችን ማሻሻል ከዛ በኋላ ደግሞ በወሊድና ከወሊድ በኋላ በሚደረጉ ክትትሎቻችንን እና የአገልግሎት ይዘታችንን የማዘመን የማሻሻል፣ የመጡ ጥሩ የሆኑ ግኝቶቻችንን የማሳደግ ስራ በሰፊው በእኛ ብቻ ሳይሆን በሌሎች ሀገሮች፣ በተለይ በአህጉራችን በብዙ ቦታዎች ሙከራዎች እየተደረጉ እንደነበር ይታወቃል። አንድ ሰው ከወሊድ በኋላ የሚኖረውን ጊዜ በሙሉ ጤናማ የማድረግ ስራዎች አንድ ላይ መሰራት አለበት። ከእርግዝና በፊት በእርግዝናና ከእርግዝና በኋላ፣ ከዛ በኋላ ደግሞ ከወሊድ በኋላ ከጨቅላው ጋር ተደርጎ እናትና ብሎ የማየት ስራዎች በሰፊው መሰራት እንዳለበት ትኩረትም ከሚሰጣቸው ነገሮች አንዱ እንደሆነ ከነዛም አምስት ሀገሮች ሲመረጡ ኢትዮጵያ አንዷ እንደነበረች ያሉ መረጃዎች ያሳያሉ። እናንተ የምታውቁት ነው። ለዚህም ነው እንግዲህ በተለይ በ2030 ካስቀመጥናቸው ትልልቅ ግቦች ውስጥ አንደኛውና ከፍተኛ ተብሎ ከፊት እኛም ከዘላቂ ልማት ግቦቻችን ጋር ብቻ ሳይሆን እንደ ሀገር ካስቀመጥናቸው ግቦች አንጻር ስንመለከት ዘላቂ የሆነ ፋይናንስም እንዲቀመጥለት ዝግጅት እንዲደረግለት ሄል ሴክተር ኢንቨስትመንት እና ዴቨሎመንት ፕላናችን ላይ ፕራዮሪቲ ሆኖ መጀመሪያ ላይ የተቀመጠው የእናቶች የጨቅላ ህጻናት ጤና እንደሆነ እናውቃለን። በደቡብ ኢትዮጵያ ክልል ባለፉት ሰባት ወራት ከማዕድን ልማት መቶ ሚሊዮን ብር ገቢ መገኘቱን የክልሉ ውሃ ማዕድንና ኤነርጂ ቢሮ አስታወቀ። በዘርፉ ከ12000 ለሚልቁ ወጣቶች የስራ ዕድል መፍጠሩን ቢሮው አመልክቷል። የማዕድን ልማት ስራውን ተከትሎ የተሻለ የስራ ዕድል መፈጠሩንም ተገልጿል። የደቡብ ኢትዮጵያ ክልል በተለያዩ የማዕድን ሀብቶች የበለጸገ ሲሆን ያለውን ሀብት ተጠቅሞ ለዜጎች የስራ ዕድል የመፍጠሩ ተግባር ልዩ ትኩረት አግኝተዋል። በክልሉ በማዕድን ሀብት ከበለጸጉ አካባቢዎች መካከል ደግሞ የጋሞ ዞን ተጠቃሽ ነው። በጋሞ ዞን ቦረዳ ወረዳ የትውሳኤ ማዕድን ቁፋሮ ድርጅት ስራ አስኪያጅ አቶ አለማየሁ ጎንጮ በወረዳው በድንጋይ ከሰል ቁፋሮ ተሰማርተው ምርታቸውን ለኢንዱስትሪ እያቀረቡ መሆኑን ገልጸዋል። በቀን ከአስር ቶን በላይ የድንጋይ ከሰል ለገበያ በማቅረብ ራሳቸውንና አካባቢያቸውን ተጠቃሚ ማድረጋቸውንም አንስተዋል። ከሁለት መቶ እስከ ሶስት መቶ ሰራተኛ በተለያዩ በስራ ዘርፍ ሸራ ሳሪ ደጋፊ በሚል መኪና በማስተባበር መኪና በማቅረብ ኮሚሽን በመብላት ስራዎቹን የሚሰሩ አካላት አሉ እኛ ጋር ከማናጅመንት ከሳይት ከተለያዩ ስራ ውጪ ማለት ነው። እኛ እዚህ ጋ ምርቱ እናወጣና እዚህ ጋ ስናመርት መልሰን እየሞላን ነው እየተካን ነው የምንሄደው። በአካባቢው የማዕድን ቁፋሮ መጀመሩ በፍልሰት ከመንከራተት እንዳዳነው ያነሳው ደግሞ የቦረዳ ወረዳ ነዋሪ ወጣት ዳዊት ማሞ ነው። ይህ የማዕድን ቁፋሮ በመጀመሩ መንግስት ኢንተርፕራይዝ አደራጅ መስሪያ ቤቱ ወጣቱን ተምሮ የጨረሱትን በማደራጀት በየፍላጎታቸው በማደራጀቱ በኮሚሽን በመደራጀት ስራ እድል በማግኘት ተጠቃሚ ሆኛለሁ። ጥገኛ ሆነን ከሰው ከምናገኘው ራሳችን አኳንት ከፍተን የራሳችን የግል ቆጠባ መቆጠበ ራሱ አንድ ለውጥ ነው። ከማህበሩ ጋር ከሚቆጥበው ውጪ ማለት ነው። ይሄን ደግሞ ከዚህ በፊት ያለው ህይወት ኑሮና የአሁኑ እኔ ሲያነጻጽር በኔ ብቻ ሳይሆን ላሉት ለሁሉ ለውጥ እንዳለ ነው የምናምነው። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኢነርጂ ቢሮ ምክትልና የማዕድንና ኢነርጂ ዘርፍ ኃላፊ ወይዘሮ ሄለን ዮሐንስ ባለፉት ሰባት ወራት ከማዕድን ልማት 100 ሚሊዮን ብር ገቢ መገኘቱን ጠቅሰው በሂደት ከ1200 ለሚልቁ ወጣቶች የስራ እድል መፈጠሩን አስረድተዋል። እንግዲህ ክልላችን ሰላም የሚባል ክልል ነው። ዘርፉ ላይ ወደ ክልላችን የሚመጡ በሁሉም አካባቢ የሚመጡ አልሚዎች በጣም ተቀብሎ እስከታችኛው ማህበረሰብ ድረስ ተቀብሎ በደንብ ስራው እንዲለማ የማገዝ የመደገፍ ስራዎች እየተሰሩ ነው ያሉት። በእኛ ክልል እንዳልኳችሁ ከሰል ድንጋይ ውጭ በጌጣጌጥ የከበሩ ማዕድናት በደንብ ክምችት ያለበት የሚያሳይ ክልል ነውና ሁሉም አካባቢ አልሚዎችን ተቀብሎ ለማስተናገድ በጣም ሰፊ ፍላጎት ያለበት ነው። እኛም እንደ ክልል ደግሞ በዘርፉ ሊሰማሩ የሚፈልጉ አካላትን መስፈርቶችን አሟልቶ መጥተው ወደ ስራ እንዲገቡ በጣም በራችን ክፍት ሆነው ነው ምንጠብቅ። በክልሉ የማዕድን አልሚዎች ከአካባቢ ጥበቃ ጋር የተዛመደ ልማት ማከናወናቸው ተረጋግጠው ወደ ስራ እንዲገቡ መደረጉን ያነሱት ደግሞ የክልሉ ደን አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ግጄ ናቸው። ጥበቃ ሀጋር የተዋሄደ የተዛመደ ስራ መስራት አለበት። የወጡት አዋጆች ይህንን ያስገድዳሉ። እዛ አካባቢ ያለውን የማህበረሰቡን ደህንነትና ጠንነት መጠበቅም ግደታቸው ነው። በሁሉ ውስጥ አለ። ይህንን ሲያደርጉ ያልተገኙት ላይ የስራቸውን እንዲያቆሙ ጭምር እርምጃ የወሰድበት ለማስተካከል ቃል ገብተው የጀመሩ አሉ። ዘገባውን ያደረሱን የክልሉ መንግስት ኮሚኒኬሽንና ኢዚያ ናቸው። በመጨረሻም እንደ ኢትዮጵያ ሁሉ የባህር በር ባለቤትነት ረቃይ የነበረችው ሃንጋሪ ዳግም የባህር በር ባለቤት ልትሆን መሆኑ ተገለጸ። አገሪቱ ከአንድ መቶ አምስት ዓመት ጥያቄ ውትበታ በኋላ የባህር በር ባለቤት የሚያደጋት ስምምነት ከጣሊያን ጋር በመፈረም የወደብ ግንባታ መጀመሯን ከሰሞኑን ይፋ አድርጋለች። የመጀመሪያው ዓለም ጦርነት ፍጻሜን ተከትሎ ገናናው የአውስትሮ ሃንጋሪ አገዛዝ በፈረንጆቹ 1928 አብቅቶለታል። በ1920 ደግሞ ትሪያኖ በተሰኘው ስምነት አገዛዙ ተበታትኖ ሃንጋሪም ሁለት ሶስተኛ የሚሆነው ግዛቷን አጥታለች። እንዲህ ያለው አጋጣሚ ሃንጋሪን ከባህር በር ባለቤትነት ጭምር እንድትገለል አድርጓታል። ላለፉት 105 ዓመታት የገቢና ውጭ ምርቷን የምታሳልጥበት ወደብ ለማግኘት የጎረቤቶቿን ደጅ ስትጠናም ቆይታለች። በአመት 155 ቢሊዮን ዶላር ዋጋ ያለው ምርቷን ለዓለም ገበያ ለማቅረብም የጎረቤቶቿ ጥገኛ ሆናለች። ከ12 ሚሊዮን በላይ ህዝብ መጠለያ የሆነችው አንጋሪ የባህር በር ባለቤትነት የተነፈገችበት ስምምነት ለአገሪው ህዝብ የእግር እሳት ሆኖባቸውም ቆይተዋል። አሁን ላይ የ105 ዓመታት የባህር በር አልባነት የታሪክ ምዕራፍ ተዘግቶ በአዲስ ምዕራፍ ሊጀመር መሆኑን ሀገሪቱ ከሰሞኑ እወቁልኝ ብላለች። ለሰባት ዓመታት ያህል ከጣሊያን ጋር የተደረገው ድርድር ፍሬ አፍርቶ በሰሜናዊ ጣሊያን ትሬስቲ በአድሪያቲክ ባህር ዳርቻ የወደብ ግንባታዋን ጀምራለች። በወደብ ግንባታ ማስጀመሪያ ሥነ ሥርዓት ላይ የተገኙት የሃንጋሪ የውጭ ጉዳይ ምክትል ሚኒስትር ሌቫንቴ ማግያር የሦስት ዓመታት የወደብ ግንባታ በኋላ ሀገሪቱ የባህር በር ባለቤትነትን ትጎናጸፋለች ብለዋል። ሃንጋሪ ራሷ የምታዘውና የምትቆጣጠረው ወደብን ከጣሊያን ጋር በደረሰችው ስምምነት እውን ማድረጓም ይህ ለባህር በር አልባ ሀገራት ትርጉሙ የበዛ ነው። እንደ ሃንጋሪ ሁሉ በታሪክ አጋጣሚ የባህር በር ባለቤትነትን የተነፈገችው ኢትዮጵያ ለሠላሳ ዓመታት ገደማ ከባህር በር ባለቤትነት ርቃለች። የውጭና ገቢ ምርቷን ለማሳለጥም የጎረቤት ሀገራት ጥገኛውን አቆይታለች። ከሁለት ዓመት ወዲህ ደግሞ ኢትዮጵያ የባህር በር ባለቤትነትን በዲፕሎማሲያዊ መንገድ ለማሳካትም እንቅስቃሴ መጀመሯ ይታወሳል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የኢትዮጵያ የባህር በር ባለቤትነት ጥያቄም በብዙ ምክንያዎች የታጀበ ነው። ከባህር ዳርቻ በቅርብ ርቀት የምትገኝ ሀገር መሆኗ፣ ከባህር ባለቤት አልባ ሀገራት በህዝብ ብዛት ቀዳሚ መሆኗ እንዲሁም የውጭ ገቢ ምርት እድገት ማደጉ ተጠቃሽ ምክንያት ናቸው። ታዲያ ይህ የኢትዮጵያ የባህር በር ጥያቄ እውን እንዲሆን ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምነት መፈረመዋን ተከትሎ የኢትዮጵያ ታሪካዊ ጠላቶች ይህ እውን እንዳይሆን ያልፈነቀሉት ድንጋይ የለም። ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምነት መፈረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ መቆይታም ነበር። በቱርክ አንካራ በተደረገ ስምነትም ሁለቱ ሀገራት መካከል የነበረ ውጥረት ረግቦ በመሪዎች ደረጃ ጭምር ይፋ የስራ ጉብኝት ተደርጓል። ሀገራቱም ግንኙነታቸውን ለማጠናከርም ተስማምተዋል። ኢትዮጵያ ከሶማሊያ ጋር አንድ ዓመት ያስቆጠረ የውጥረት ዲፕሎማሲ ውስጥ እንደገባን የሚታወስ ነው። ያንን ለመፍታት ለማስተካከል ተከታታይ የሆኑ ውይይቶች ነው የተደረጉት፣ በተለያየ ደረጃ በጸጥታ ኃይላት፣ በመከላከያ ሚኒስቴር፣ በውጭ ጉዳይ ሚኒስቴር ደረጃ፣ በክቡር ጠቅላይ ሚኒስትራችን ደረጃ። የዚህ ሁሉ ድምር ውጤት አሁን እየገባን ላለው የኖርማላይዜሽን ምዕራፍ የዚህ ሁሉ ድምር ውጤት ነው። ዋናው ነገር የኢትዮጵያ የባህር በር ፍላጎት ዘላቂና አስተማማኝ የባህር በር ፍላጎት የማግኘት ጥረቷና እንቅስቃሴዋ ዲፕሎማሲያዊ የሆነ ሰላማዊ የሆነ በሰጥቶ መቀበል መርህ ላይ መሰረት ያደረገ መሆኑን እንደ አንድ ማዕከል አድርገን የምንሰራበት ነው የሚሆነው። በዓለም ላይ 44 ሀገራት የባህር በር አልባ ናቸው። ኢትዮጵያን ጨምሮ 16ቱ የሚገኙትም በአፍሪካ ነው፣ 14ቱ ደግሞ የአውሮፓ ሀገራት ሲሆኑ ሃንጋሪ ግን አሁን ላይ የባህር በር ባለቤትነት ጥያቄዋ መልስ አግኝተዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ